ሰላም ውድ የቻናል ቤተሰቦች፣ በዛሬ ቪዲዮ ስለ ዳኒ እና ስለ ጽጌ አዲስ መረጃ አለ። እስከ መጨረሻው ድረስ የምታዩ ከሆነ የቪዲዮ መጨረሻው ላይ በደንብ ትንታኔውን ታገኛላችሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው ያው ላይክ አድርገን እንጀምራለን ቪዲዮውን። እንግዲህ እንደሚታወቀው ዳኒ ሮያል እና ጽጌ ሮያል ከዚህ በፊት በጣም ብዙ ጊዜ የፍቅር ግንኙነት የሚመስሉ በጣም ብዙ ፎቶዎች ወይም ደግሞ በጣም ብዙ ቪዲዮዎች ሲሰሩ ነበረ። እንደሚታወቀው እንግዲህ ዩቲዩብ ከጀመሩ በጣም ብዙ ዓመታት ያስቆጠሩ ሲሆን ከዚህ በፊትም እንደምታውቁት በአባይ ቲቪ ወይም ሰከላሾ ላይ ቀርቦ በደንብ ስለ ራሳቸው ሲናገሩ ነበረ። ከልጅነት ጀምሮ እስከ ዛሬ ድረስ አብሮ እንደነበሩና በጣም ብዙ ነገር እንዳሳለፉ በህይወታቸው ተስፋ ቆርጦ በነበሩበት ታይም ወይም ዩቲዩብ ለማቆም ደረጃ ላይ ደርሶ በነበሩበት ሰዓት አዲስ ነገር፣ አዲስ ሀሳብ መጥቶላቸው ዩቲዩብም እንደ አዲስ መስራት ከጀመሩ በኋላ በህይወታቸው አይቶም ማያውቁ ትክክለኛ ቤተሰቦች እንዳገኙ ከዩቲዩብ ላይ በጣም ብዙ ነገር እንዳገኙ ተናግሮ ነበሩ። ይሄ ብቻ አይደለም፣ ያው ቲክቶክ ላይም እንግዲህ በጣም በጣም ይታወቃሉ። ቲክቶክ ላይም የቻሉትን ያህል በጣም ይሰራሉ። በጣም ጎበዞች ናቸው። በጣም ብዙ ሰዎች ወደ ዩቲዩብ አምጥተዋል። ብዙ ሰዎችም ራሳቸውን ችሎ ዩቲዩብ ላይ ገንዘብ መስራት እንዲችሉ በጣም በጣም ሲደግፉ ሲያበረታቱ ነበረ። እንግዲህ ዳኒና ጽጌ መሀል ምንድን ነው ያለው የፍቅር ግንኙነት የለም ወይ ምናምን ብሎ በጣም ብዙ ሰው በተለያየ ጊዜ ይጠይቃል። ያው እንደምታውቁት እንግዲህ በጣም ብዙ ቪዲዮ ላይ እንደሚሰሩት እነሱም አንዳንዴ ፍቅረኛ እንደሆኑ አንዳንዴ ደግሞ ጭራሽ እንደማይወደዱ ወይም ደግሞ እንደተጣሉ አይነት ነገር አድርጎ በጣም ብዙ ቪዲዮዎችን ሲሰሩ ነበረ። ብዙ ፕራንክ፣ ብዙ ድራማ ሲሰሩ እንደነበረ እናስታውሳለን። ይሄ ጉዳይ እንግዲህ አዲስ አይደለም። ዛሬ የሰማነው ግን ከዚህ ለየት ይላል። ጎጆ ቤተሰቦቼ በጣም በጣም አዲስ እና በጣም ትክክለኛ ታማኝ የሆነ መረጃ ነው ማቀብላችሁ። የዛሬ ቪዲዮ ለየት ያደርጋል። እንግዲህ ብዙ ነገሮችን አሳልፈዋል እነ ዳኒ እና ጽጌ። በዛሬው ቪዲዮ ግን ደስ የሚል ነገር ምነግራችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ሆኑ። እንግዲህ ምንድን ነው የተፈጠረው ነገር? ያው ዳኒ እና ጽጌ ተጣልቶ እንደነበሩ የመጨረሻ ቪዲዮ ላይ በተለይ ጽጌ የራሷ የምትለውን ፍቅረኛ እንደያዘች እና ዳኒም በጣም በጣም አዝኖ መጨረሻ ላይ ይቅርታም ሲጠይቃት ነበረ። ያም አልፎ ግን ዛሬ ደግሞ የሰማ ነው፣ ከዚህ የተለየ ነው። ምንድን ነው ያው ሁለቱም ቪዲዮ የተሰሩት ያው ትክክለኛ ፍቅረኛ ሆኖ አይደለም። ያ ሰው ዳኒ ለማስቀናት ብቻ ስትጠቀመው የነበረ እንደሆነ ቪዲዮ ላይም በደንብ ለማየት ሞክረናል። እሱ ብቻ አይደለም እንግዲህ ዳኒም በጣም ከልቡ እንደሚወዳት ተናግሯል ማለት ነው። ከዚህ በፊት ተሰምቶት በማያውቅ ደረጃ እንግዲህ ቪዲዮ ላይ በጣም ብዙ ሰዎች እስከሚገረሙ ድረስ ለእሷ የተለየ ስሜት እንዳለው ከፊቱ በጣም ብዙ ሰው ማወቅ ችሏል ማለት ነው። ምክንያቱም እንግዲህ ያው የሚያሳየው ነገር የሚናገረው ነገር እያንዳንዱ ነገሮች በጣም እንደሚወዳት ወይም ደግሞ እንደሚያፈቅራት ለእሷ የሆነ ስሜት እንዳለው ለማስረዳት ሞክረዋል ማለት ነው። ዛሬ ያገኘሁት መረጃ እንግዲህ፣ ውድ ቻናሌ ቤተሰቦች ዳኒና ጽጌ መሀል የሆነ የፍቅር ግንኙነት እንዳለና ያንን ነገር ደግሞ እስካሁን ድረስ ወደ ሚዲያ ማምጣት አልፈለጉም ምክንያቱም እነሱ እርስ በርስ እርግጠኛ መሆን ስለፈለጉ ይመስለኛል በጣም ብዙ ሰዎችም ጥያቄው ይሄ ነበረ እንግዲህ በጣም የብዙ ሰው ጥያቄ እንደሚመለስ እርግጠኛ ነኝ ምክንያቱም በጣም ብዙ ሰው አብሮ እንዲሆኑ ጥረት ሲያደርግ ነበረ በሚገርም ሁኔታ ግን ጽጌ ለዳኒ ያላት ትልቅ ትልቅ ቦታ እንደሆነ በተለያየ መንገድ ማወቅ ችለናል ማለት ነው። ዳኒም እንግዲህ እንደዛው ለፅጌ ያለው ቦታ በጣም የተለየ እንደሆነ ለማወቅ ችለናል ማለት ነው። በጣም ደስ የሚል ነገር ነው። በጣም ብዙ ሰዎችም ያላወቁት ነገር ጽጌና ዳኒ አብሮ እስካሁን ድረስ በፍቅር ግንኙነት ውስጥ አሉ ወይስ የሉም የሚለውን ለማወቅ በጣም ብዙ ሰው ጥረት ያደርጋል፣ ግን እርግጠኛ ሆኖ ማውራት አልቻሉም። ብዙ ሰዎችም ጥያቄ ሲጠይቁ የነበረው መልስ ተመልሷል ማለት ነው። ስለዚህ ዳኒና ጽጌ መሀል ትክክለኛ ፍቅር እንዳለ ማወቅ ችለናል ማለት ነው። እሱ ብቻ አይደለም፣ አሁን እንግዲህ ወደ ትዳር ሊገቡ ይችላሉ የሚሉም በጣም ብዙ ሰዎች እያወሩ ይገኛሉ። ይሄ ብቻ አይደለም እንግዲህ በጣም እንደምታውቁት ዳኒ በጣም ስሜታዊ ነው። በጣም ብዙ ሰዎችን ሲያስቀይም ነበረ። የሚያደርገው ነገር በጣም ብዙ ሰውን ያስቀይማል። ምክንያቱም በጣም ብዙ ነገሮችን ልክ እንደማይረዳ አይነት ነገር አክት ያረጋል። በዛ ላይ በጣም አስቸጋሪ አስቸጋሪ ሰው እንደነበረ ብዙ ሰዎች ይናገራሉ። ግን በተቃራኒው ደግሞ ፅጌ በጣም ጥሩ ሰው እንደሆነች በተለያየ ጊዜ ፍቅሯን ለመግለጽ ስትሞክር በጣም እንዳዋረዳት በጣም ብዙ ነገር እንዳረጋት በፕራንክም ይሁን በድራማ መልክም ይሁን በተለያየ ነገሮች በሚያገኘው አጋጣሚ ብቻ ፅጌን ሲያዋርዳት እንደነበረ አይነት ነገር አድርጎ የሚያወሩትም በጣም ብዙ ሰዎች አሉ። እንግዲህ ለዚህ ማብቂያ የሚሆነው የነሱ ግንኙነት ወደ ጥሩ ምዕራፍ መሻገሩ ነው። ከዚህ በላይ የተለየ ነገር አለ ብዬ አላስብም። ወደ ፍቅር ገብቷል ከሆነ እጅግ በጣም በጣም ደስ ይላል። ውድ ቤተሰቦቼ እንግዲህ ያው እኔ ያገኘሁት መረጃ ዛሬ ዳኒና ጽጌ መሀል የፍቅር ግንኙነት እንዳለ፣ በጣም እንደሚጻጻፉ፣ በጣም የፍቅር ግንኙነት ውስጥ እንዳሉ እና ይህንንም በቅርቡ እንግዲህ የአዲስ ቪዲዮ ሰርቶ እንደሚለቁ አብሮ እንደሆኑ እና አብሮ ወደ ፍቅር እንደገቡ የሚያሳይ አንድ ቪዲዮ ሰርቶ እንደሚለቁ በደንብ መረጃው ደርሶናል ማለት ነው። ስለዚህ ውድ ቻናሌ ቤተሰቦች ያገኘነው መረጃ በጣም በጣም ደስ የሚል ነገር ነው። ዳኒና ጽጌ የእውነት አብሮ ከሆኑ የብዙ ሰዎች ልፋት እንግዲህ መልስ ያገኛል ማለት ነው። በጣም የብዙ ሰው ምኞትም እንደዚሁ ይሳካል ማለት ነው። ስለዚህ መልካም ምኞት እንመኝላቸዋለን። እንግዲህ ያው እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ ይህንን ቻናል ላይክ ማድረግ እንዳትረሱ። ወደ 31000 ሰብስክራይበር እየተጠጋን ነው። በጣም በፍጥነት እየተጓዝን ነው። ዲ ቻናሌ ቤተሰቦች፣ በጣም ብዙ ነገር ከናንተ አግኝቻለሁ። እናንተ የምታሳዩኝ ፍቅር በጣም የተለየ ነው። እጅግ እጅግ እጅግ በጣም አመሰግናለሁ። ያው ሰብስክራይብ ማድረጋችሁ እንዳትረሱ፣ አዲስ የሆናችሁት አዲስ ያልሆናችሁ ደግሞ ያውስ ቪዲዮውንም ላይክ አድርጉ፣ ኮመንት አርጉ። የያንዳንዳችሁ ኮመንት ለመመለስ ሞክራለሁ። በጣም በጣም እናመሰግናለን። በእያላችሁበት መልካም ጊዜ ይሁንላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።